ውሃ ወደ ደም ይለወጣል፣ ወደ ስፕራይት ይለወጣል፣ ወደ ወተት ይለወጣል፣ ወደ ሽቶ ይለወጣል። ይሄ ውሃ ብሰጣሁህ ወደ ደም መቀየር ትችላለህ? ይሄንን ውሃ ወደ ደም እንደምታዩት እንግዲህ ተአምር ላሳየ ነው። ይኸው ቆይ ታያቸዋል። አረ ወደ ዋናው ሀሳብ ግባለች እና ያንን ነገር አተነዋል። እና አሁን ላይ እንደ በፊቱ መሆን አንችልም። እኔ ጋር ተደጋጋሚ ሽማግሌዎችን መላክ ጀምሮ ነበር። ዮናታን ይህን ታውቀዋለህ፣ እነማንን እንደላክ በምን ቀን እንደላክ፣ ምን ብለህ እንደላክ። ከነኛ ሞት ትፈልጋላችሁ? ስለ እውነት መቆም ትፈልጋላችሁ? ወደ ምልካችሁ ቦታ ትሄዳላችሁ። የእውነት ጥሩ ሰላም በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ሰላም ሰላም! የተከበራችሁ እና የተወደዳችሁ ውድ የልቦና ቤተሰቦች እንደምንሰነበታችሁ እንደምንገረማችሁ። እኔ ቸሩ መድኃኔዓለም የተመሰገነ ይሁን እጅጉን በጣም ደህና ነኝ። እንግዲህ ዛሬ ድምፄ እንግዲህ ጉንፋን ታፍኗልና እናንተ ጋር ደግሞ ግድ መቅረብ ስላለብኝ ይህን ፕሮግራም አዘጋጅቼላችኋለሁ። በጣም ብዙ ብዙ ነገሮችን ዛሬ የሚጀላችሁ መጥቻለሁ። እንደምትማሩበት በጣም በጣም እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አዲስ የሆናችሁ ለልቦና ቲዩብ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ይህንን ቪዲዮ ስትጀምሩት እንደተለመደው ላይክ በማድረግ እንጀምረው ማለት ነው። አመሰግናለሁ ነው

ሲሰራ ድሮ ከድንገራ ነው ያመጣ ከድንገራ ሰባት ቀን ሰባት ቀን የሚያሰራው ማን ነበር? ለምን ብለው ነው የሚሰጡት? ለዳቁና ቤተክርስቲያን ሰይድና ሚካኤል። ይህ ነበር ኢትዮጵያዊነት። እንግዲህ እኛ አባቶቻችን ሲነግሩ የነበረው ይህንን ነው። ስለዚህ አንድ ሰው ንስሐ ሲገባ ማመን ያለበት ምኑን ነው ስትሉኝ፣ ክርስቶስን እየተሳተፍኩ ነው ብሎ ማመን አለበት ማለት ነው። ሃይማኖት የሌለው ሰው ንስሐ ቢገባ ማይድንም ሲጀመር ማለት ነው። ሌላው ደግሞ ሲናገር ለክርስቶስ እየተናገረ እንደሆነ ማመን አለበት። ያለዚያ ግን ለካህኑ ኃጢአት እየተናገረ እንደሆነ ከገባው፣ አንደኛ ጉድለት ይሰማዋል ንሳውን ተናዝዞ ሲጨርስ ሙሉ ሰላም ይዞ አይሄድም። ሁለተኛ ደግሞ ምን ሊሰማው ይችላል? ይሄ ሰው ለክርስቶስ እየተናዘዘ እንደሆነ ካልተሰማውና ካላመነ በትክክል ለቄሱ ሲናገር ለክርስቶስ እየተናገረ እንደሆነ ካልገባ ኃጢአት ቀንሶ ሊያስቀር ይችላል ማለት። ስለዚህ ተመልከቱ ይሄ ሰው ማንን እየሰደበ ነው? ክርስቶስን እየሰደበ ነው ማለት፣ ምክንያቱም የሚናዘዘው ለክርስቶስ ከሆነ ከክርስቶስ ደብቆ ሲያስቀር ክርስቶስን አታውቅብኝም ብሎ እያዋሸው ነው ማለት። ሁለተኛ የነገርኩት ለእግዚአብሔር ስለሆነ እግዚአብሔር ደግሞ ሁሉን ቻይ ነውና ምንም ቢበዛ ይፍቅልኛል ብሎ ማመን አለበት። አንድ ሰው ለካህን ከተናገረ ለኢየሱስ ክርስቶስ ነው የተናገረ ብለናል። ለኢየሱስ ክርስቶስ ከሆነ የተናገረው ኢየሱስ ክርስቶስ ይቅር ያለው ኃጢአት መልሶ ምንድነው ተመልከቱ። ክርስቶስ ጽኑ መድኃኒት ነው፣ ጽኑ ፈውስ ነው ማለት ምን ማለት ነው? የምድር ባለመድኃኒቶች ደጋግመው አክመው ደጋግመው ላይፈውሱም ይችላሉ፣ ሊፈውሱም ይችላሉ። ክርስቶስ ግን ይቅር ያለው መልሶ አያስጠይቅም። ክርስቶስ የፈወሰው መልሶ አይታመምም። ስለዚህ አንድ ሰው ተመልከቱ ለክርስቶስ ነግር ያለው ካልክ ለክርስቶስ ተናዝዥ ያለው ካልክ መልሰ መናዘዝ አያስፈልግም። ምክንያቱም ጽኑ መድኃኒት ነውና ማለት መልሶ ግን አይ ይቅር ያልተባልኩ መስሎኛል ብሎ ለሌላ ሰው መናዘዝ፣ ባለፈው ክርስቶስ ባህር ሆኖ የኃጢአቴን ደብዳቤ አልፋቀውም አልደመሰሰልኝም ብሎ እንደ መካድ ነው የሚያስቆጥረው። አንድ ጊዜ በሰሩት ኃጢአት መላልሶ ንሳ መግባት ይሄንን ያስጠይቃል ማለት አባታችን እንግዲህ ምንም የሚባል ነገር የለም። ስለ ንስሐ በጣም በአጭሩ እንደተማራችሁ እርግጠኛ ነኝ። በሁለት ደቂቃ ውስጥና የተባለው ነገር ሁሉ ትክክል እኔ አንድ የሰሞት ምንድነው የሚቀያይሩ አሉ። በጣም ብዙ ንስሐ አባት ያላቸው ደግሞ ያንን ኃጢአት ይሰሩ እና እዛው ተመልሰው እዛ አባት ጋር መሄድ እየከበዳቸው የተለያየ ቦታ የሚሄደዋሉ እና አንድም ደግሞ እሱ አይቻልም መቀያየር። ውሃ ወደ ደም ይለወጣል፣ ወደ ስፕራይት ይለወጣል፣ ወደ ወተት ይለወጣል፣ ወደ ሽቶ ይለወጣል፣ ወደ ጨው ይለወጣል፣ ወደ ዘይት፣ እንዲሁ ወደ ተለያዩ ነገሮች ለእኔ አገልግሎት ማለት ነው። ሰዎች ይህንን ውሃ ሲጠጡ በቃ ከኤች አይ ቪ ተፈውሰዋል፣ ከሳምባ ካንሰር፣ ተለያየ ጠላት ካስቀመጠው በሽታ ነፃ ወጥተዋል ማለት ነው። ውሃ እንዴት ይለወጣል? ውሃ ብሰጣህ አሁን ወደ ደም መቀየር ትችላለህ? ይሄንን ውሃ ወደ ደም መለወጥ። ለምሳሌ ተመልካቶች በእርግጠኝነት ነው ምን አለበት ፓስተር ሶፊ ውሃ ቢሰጠውና ወደ ደም ወይ እስፕራይት ቢቀይረው የሚል ሰው አሁን፣ አንተ ተሳስተሃል። እሺ፣ አንተ አሁን ተሳስተሃል። እሺ፣ በጣም ስህተት ነው። ልትመለስ ይገባል። እሺ፣ የሚገርም እኮ ነው። እስኪ ምን ተአምር፣ እኔም ተአምር ማሳየት አለብኝ። ዛሬማ እንደ ግዴታ ነው። እኔም ላሳያችሁ፣ እስኪ እኔም እዚህ ጋር የጀመርኳት አንድ እስፕራይት አለችና እስቲ ወደ ሜሪ እንዳምለውጠዋል ወደ ምንም ለውጠዋል፣ ወደ ተለያየ ለውጠዋል። እኔ ወደ ምን እንደመለውጠው ወደ ወተት ነው መለውጠው። ለዛውም የፈላ ከናረፋው ነው። ይኸው እንደምታዩት እንግዲህ ተአምር ላሳይ ነው። ይኸው ቆይ ታያቸዋል። አረ ያ ምንም ስፕራይት ነው። አሁን ወደ ወተት አረ ለምንለውጠው እንግዲህ ተመልከቱ ይታያቸ አለ እንደምትመለከቱት፣ እንግዲህ ወደ ወተት እየተለወጠ ነው። በደንብ ከጠበቃችሁኝ ደግሞ ቅቤም ላረገው ይችላለሁ። ይኸው ይህን ይመስላል። እንግዲህ ተአምር ማሳየት ከሆነ ይህን ያሳየውበት ምክንያት እስቲ ላሳያችሁ ይህን ቀጣይ ቪዲዮ

ጉባኤ ውስጥ ያሉት በጠቅላላ ውስጥ በጠቅላላ ያሉት ምን አይለወጥም። አንተ ሌባ! ሀሰተኛ ነቢያቶች አትፍሯቸው። ነብዩ በድፍረቱ ተናግሯልና እርሱን አትፍራው። ትሞታለህ በኔ ላይ ካለው ቅባት አንተ ላይ ሰባ አይን መጽሐፍ ቅዱስ ቆይ ሁለተኛ ነገሥት ምዕራፍ ሁለትም ብታጠሩ ኤልሳ ኤልያስ በሚወሰዱበት ጊዜ ተለው

ሶፍቱን ብለው ልጅ በሰላም በቃ አለ ምን አረክባ በዚች ሶፍት፣ እሱ በቃ በዚህ ሶፍት በላሁት። አ ሶፍቱን በላሁት፣ ቆርጬ በላሁት። ይክምና ይርኩት ኩላሊቲ አይቀየረ ኩላሊቲ ንጹህ ነው። ይሄ ሶፍት ነው የሰጠው፣ አይታችኋል። ይሄ ሶፍት ሶፍቱስ የመስፍኔ ላብ ነው ተጠርጎ የተሰጠው። በጣም ነው የሚገርመው። እንግዲህ እንደምትመለከቱት ነው። እኔም ከዳኗ ላይ ቀብቻት ነው እንደዛ ያደረኩትኝና እኛም እያልን ያለ ነው። ይህንን ነው እሺ። እኛ ኦርቶዶክስ ለሆነን የራሳችሁን እምነት እንትን እየደገፋችሁ ነው ትላላችሁ። ይኸው ከእኛ ውጭ የሆነ ሰው በዚህ መልኩ እየነገራችሁ ነው። እኛ ይሄን አራት አመት እኮ ነው እንደዚህ የመጣው። ድሮ እንግዲህ ኦርቶዶክስን የሚሳደብ ምንም፣ እኔ ፓስተርም ምንም እኔ ሰምቼ አላቅም። እኛ ዝም እንዳንል ኦርቶዶክስ ነው ቅዱሳንም መሳደብ ነው። ስለዚህ እኛ እያልን እኔም እያልኩኝ ያለው የሚደረገው ነገር ውሸት ነው፣ እንደምትመለከቱት ነው እና አሁን ደም ደግሞ ከምህረትአብ ጋር የተገናኘ ከመምህር ምህረትአብ ጋር የተገናኘ ደግሞ የተላከው ሌላ ምንድን ነው፣ እንደተገናኙ መልካም ወጣት እንደሄደና ድምፁን ቀጣጥለው እንዴት ንግግር እንዳስመሰሉት እሱን ደግሞ አሳያችኋለሁ። ከዚህ በፊት አይታችሁት ነበር፣ ይህንን ፎቶ በስክሪን ላይ ያደረግኩላችሁን። አሁን ደግሞ እስቲ ስሙት ድምፁን ምን እንደሚመስል ማጠቃለ ያለው ዓለም የተደናገጠችበት ጊዜ ስለሆነ ትንሽ አንተ ያንን ስትሰማው፣ ጥሩ ነገር አይቶ መሄድን የመሰለ ነገር የለም እና ትናንት ጥሩ ነገር ውስጥ ነበርን። አሁን ግን ጉባኤ እንደዛ ሞልቶ የምታስተምረው ለማስተማር እንኳን ለካ ጸጋው ስላለህ ብቻ እሺ ወደ ዋናው ሐሳብ ግባልኝ እና ያንን ነገር አተነዋል እና አሁን ላይ እንደ በፊቱ መሆን አትችልም። ከዚህ ስትመለስ አሁን ይህን ምስክርነትን ሰምተው ምን ይሉኛል ብላል። ያው ከሰው ጋራ በተለይ ከጓደኞቻችን ከጓደኞች ጋር ትራራቃለ። ቢያውቁ ኖሮ ለነሱ ነው እና በደም ትብራ፣ አላማ እና ምኞት፣ የማንነት ቀውስ፣ ስለሱስ፣ ከውድቀት ስለመነሳት እኔ በዚህ ችግር አልፌያለሁ እና እኔ በታመምኩት ሰው አይታመም ወይስ ሰጠኛል ካል ተጠቀመው። አንተ እንግዲህ የሰማችሁትን ይመስላል። እኔ ግን ይህን የሚያቀናብሩት ልጆች በጣም ጎበዞች ናቸው። ያደረጉትን ነገር ልንገራችሁ። ምህረትአብ ሲመስለኝ ሰይፉ ፋንታውን ሾው ላይ ቀርቦ የተናገረውን ኢንተርቪው፣ ፓስተሩና ዮናታን ደግሞ ከአንድ ወጣት ጋር በመልካም ወጣት ዙሪያ ላይ አንድ አዳራሽ ውስጥ ሲያደርግ የነበረውን ድምፅ ለዛ ሲጠይቅ የነበረው ፓስተር ዮናታን እና ሰይፉ ሾ ላይ ደግሞ ምህረትአብ ሲመልሽ የነበረውን በመቀጣጠል የሰሩት እና ሁለቱም ቪዲዮዎች ደግሞ ላሳያችሁ። እንዴት መጣ መልካም ወጣት እግዚአብሔር ይመስገን። አጠቃላይ ዓለም የተደናገጠችበት ጊዜ ስለሆነ ትንሽ አንተ ያንን ስትሰማ ጥሩ ነገር አይቶ መሄድን የመሰለ ነገር የለም እና ትናንት ጥሩ ነገር ውስጥ ነበርን። አሁን ግን ጉባኤ እንደዛ ሞልቶ የምታስተምረው ለማስተማር እንኳን ለካ ጸጋው ስላለ ብቻ እሺ ወዶ ባጭሩ ይሄው እንደምትመለከቱት ነው እንግዲህ። ሰይፉ ፋንታው ላይ ምህረትአብ የሰጠው ኢንተርቪው አለ። ፓስተር ዮናታን ደግሞ ከአንድ ወጣት ጋር ያደረገው አለ። ልጁን ቆርጠውት ሁለቱን ብቻ እያስተያዩ። ንግግራቸውም ሁለቱ የተነጋገሩ እንዲመስል በአንድ ሀሳብ ላይ እንዲመስል ተደርጎ የተቀናበረ ነውና ይህ ሁሉ የሚደረገው ደግሞ ለምንድን ነው? እራሱ መምህራችን ተናግሮታል። እኔ ጋር ተደጋጋሚ ሽማግሌዎችን መላክ ጀምሮ ነበር። ዮናታን ይህን ታውቀዋለህ? እነ ማንን እንደ ላክ በምን ቀን እንደ ላክ ምን ብለህ እንደ ላክ አታውቀውም፣ ታውቀዋለህ። ሰው ወጣት ስለነቃ እምቢ ስላለ ሽማግሌ ላክ እባክህ ስሜን አታንሳ ተወይ ብለህ አላክም። የላካቸውን ሰዎች ምንድን ነው ያልኳቸው? እኔ ከሱ ጋር የግል ጠብ የለኝም። በአካልም ሸእትና ነቀማላቀው እንደ ኢትዮጵያዊ ኢትዮጵያዊ እንድሜ ነው። እኔ እሱን ዝም እምለው እሱ ቤተክርስቲያንን ዝም ካላት ነው። እኔ እሱን እማልነካው ቤተክርስቲያንን እስካልነካ ድረስ ነው። በሃይማኖቴ ከመጣ አልተውም የሚል መልስ ነው የሰጠሁት። እንዲያውም ለአንድ አርቲስት እምብለን የላከው አብረን ብንሰራ ብልሃል ብዙ ነገር ብልሃል። ለምንድን ነው ያን ላከው? ዝም ምንድን ነው የተመለከታችሁትን ይመስላል። እንግዲህ እኛም በእምነታችን እስከመጣ ድረስ ዝም አንልም። እኔ አሁን በጣም አልፈልግም። በቃ ምንድን ነው እስክል ደረስ ብለምን እንዲመጣ አልፈልግም። እንደዚህ ዓይነት ነገር እንዲነሳ አልፈልግም። መጥቼ አሁንም ፓስተር ዮናታን ፓስተር ዮናታን ሲባል ሌላ ነገር ያለ ነው የሚመስለው ግን ዝም ማለት ስለማልችል የሚደረገው ነገር ሁሉ ስተት ስለሆነ የሚላክልኝ ደግሞ ቪዲዮዎች ስላሉ ብዙ ሰዎች ከዚህ ቀደም አሁን የመምህር ምህረትአብ መስቀል ተገልብጦ ይዤ የቀረብኩኝ ቀን እንደው ብዙ ሰው ያ እውቀቱ ይኖረዋል ኢዲት ነው ብዬ አምኝ ነበረ። ግን እንዳሰኩታለን በጣም ብዙ ሰው የእውነት መምህር ምህረትአብ የተገለበጠ መስቀል እንዳደረገ አምኖ ነበር። ለእሱም ምስክርነት እኔ እንዲህ እንዲያደላችሁ የተሰራው ቪዲዮ ላይ ገብታችሁ ኮሜንት ላይ አንብቡ። እንደ እኔ ኮ መስሎ ነበረ ወይ የሚሉ በጣም ብዙ ኮሜንቶች ታዩ አላችሁ። አሁንም ይህንን የምሰራው በቃ እኔ አሁን ገብቶኛል ብዙም ማይረዳ እንደዚህ አይነት ቅንብር ኤዲቲንጎችን የምረዱ ሰዎች ስላሉ ለእነሱ ደግሞ እኛ ማሳወቅ ስላለብን እናደርገዋለን ማለት ነው። ሙሉ ፕሮቴስታንትንም እየተናገርኩኝ አይደለም። አሁን በቅርብ የመጡት እንዴችን አራት ዓመት ውስጥ የመጡት ሀሰተኛ ነቢያቶች ቅዱሳንን የሚዘልፉ ቤተክርስቲያናችንን ለማሰደብ የሚሞክሩትን ነው የምናገረው እና እኔ ከፕሮቴስታንት እምነት ጋር ምንም አይነት ነገር የለኝም። ከዚህ በፊትም ነግሬያቸዋለሁ ጓደኞች አሉኝ እና እዚህ ላይ ደግሞ አንድ ላይ መናገር የምፈልገው ይሄ የምትመለከቱት ፎቶ እነሱ የነ ፓስተር ዮናታን እንዲሁም የሌሎቹ ሐሰተኛ ነቢያቶች ተከታዮች በሶሻል ሚዲያውን ተቆጣጥረው እንደዚህ ፎቶ እያቀናበሩ ከሚሰሩት ላይ ነው አምጥቼ የለቀኩት። እና ብዙ የመምህር ምህረትአብን ስሚያጠፉ እንደ ቅድም እንዳያችሁ ድምፁ የሚያቀናብሩ አንገት እየነቀኑ ፎቶ የሚተኩ ፌስቡክ ላይ ዩቱብ ላይ አሉና፣ እና ከሱ ላይ አምጥቼ ነው እንዳትሸወዱ እንድታዩት ነው፣ ኤክስ አድርገንበታል። ፍጹም ስህተት ነው፣ አልተገናኙም። ሻይ ቡና እንኳን ብለን አናቅም ነው ያለው መምህር ምህረትአብና በዛ እዩ። አሁን ወደ ቀጣይ ቪዲዮችን እንሂድ። ጤነኛ አምሮ አለን። መንፈስ ቅዱስ ሲያደርበት አይምሮ ያለው ሰው አለ። ስለ እውነት መቆም ትፈልጋላችሁ? እንዴት ዋላችሁ? ጤነኛ አምሮ ትፈልጋላችሁ? ስለ እውነት መቆም ትፈልጋላችሁ? ወደ ምልካችሁ ቦታ ትሄዳላችሁ። የእውነት ጥሩ ምን ትለኛለህ ይላል የሀገሬ ሰው። እሺ ዝግጁ ነህ?

ወደዚህኛው ስመጣ ልብ ፈተና ቁጥር አንድ ዛሬ ማታ ሁላችሁ እግር ታጥባላችሁ። ይስማማችኋል? ይህንን ያልኩበት ምክንያት ከዚህ በፊት ብዙ ጊዜ ለምኛችሁ፣ እግር ካላጠባችሁ መንፈስ ቅዱስ ስለማይረዳችሁ ምንም መስራት አትችሉ። መንፈስ ቅዱስ እንዲረዳችሁ መጀመሪያ በልብ ያደረው የትዕቢት ጋኔን መውጣት አለበት። እንዲያቆን ዮርዳኖስ እንግዲህ እጅግ እኔ በጣም በግሌ የምወደውና የማደንቀው ነው። በእድሜም ስታዩት እንግዲህ በጣም ከሌሎች ያነሰ ነው፣ ግን በጣም ስለ ቤተክርስቲያናችን ስርዓት፣ ስለ ቅዱሳን ታሪክ የማያውቀው የለም እጅግ በጣም ጎበዝ ነውና። ትክክል ነው እግር ማጠብ ትህትና ነውና እስኪ ትህትና ልንል እናደርጓለን እኛ የጓደኞቻችን ነገር እናጥባለን። እሺ የጓደኞቻችን ይቅር፣ የቤተሰብ የእናት የአባቴ የወንድም የምናደርገው አናደርገው እኔንም ጭምር እንዲስላችሁና ለምንድን ነው የማናደርገው? እስቲ እንለማመድ። የትህትና ስራ እና እጅግ ትልቅ ትምህርት ነው። ከትንሹን ጀምር ብሏል። እስቲ አድርጉት ዛሬ። እስኪ ይህንን ቪዲዮ ካያችሁ በኋላ ምንም የምንጎዳው ነገር የለም። ፋዘርዬ አባታችን ሰላም ነው፣ እንዴት ነው? ሽንኩርት ስንት ነው ስንት ነው? መቶ ሀያ ብር። ይሄን እየሰሩ ነው የሚተዳደሩ ሌላ መተዳደሪያ ያለውት። አይዞት አይዞት እና ልግዛውታ እስኪ እችን የያዙልኝ። አምስት መቶ ብር ነች የያዟት። ጀግና አባቶቹን እያበረታታ ነው። ጀግና አባቶቹን እያበረታታ ነው። አይ የያዙት ችግር የለም። እውነት አሜን አባቶች፣ አሜን። አይዞት። እሺ እኔ በዚህ ላይ መናገር የምፈልገው እንደዚህ ጥቃቅን ነገሮችን ሽንኩርት ጉሊት ላይ ትናንሽ ነገሮችን እየሰሩ የሚተዳደሩ ላይ የምንከራከር ሰዎች አለን። ለአምስት ብር፣ ለሁለት ብር ምንም ለማይጠቅመን ነገር ቀንሱ እያለ እንከራከራለን። ሆቴል ቤት ካፌ ቤት ሄደን ግን አምስት ብር ቲፕ አስቀምጠን እንሄዳለን አይደል? አታደርጉትም። እንደውም ከቻልን አንድ አባት እንደም ሲሎ የሰማው ጨምሮ መክፈል ካለን ለእንደነዚህ ዝቅ ያለ ስራ የሚሰሩትን እንደዚህ እንደምታዩት እኛ አባት አያሳዝኑም ጨምሮ መስጠት ከጠየቁን ካሉም በላይ መስጠት ነው ያለብን፣ እንጂ ምንም ለማይጠቅመን አንድ ብርና ሁለት ብር ምንም መከራከር አያስፈልግምና። ና ይህን ነገር እስቲ ተለማመዱትና፣ እኔ አንድ አባት ከነገሩኝ በኋላ እጅግ ተሰምቶኝ ያን ነገር ለማድረግ እየሞከርኩ ነው። ይሄ ቅድም አንድ ነገር አንድ ፈተና ተሰጥቷቸዋል። አሁን ሁለተኛ ፈተና ተሰጥቷቸዋል። እስቲ ሞክሩት ይህን ነገር ብፁዕ ቅዱስ አቡነ መርቆሪዎስ፣ ብፁ ቅዱስ አቡነ ማትያስን የአገረ ስብከቱ ሊቀጳጳስ ማናቸው? እዚህ ብፁ አቡነ መልከ ጼዴቅ እነዚህን ጠብቅልን ተብሎ ይጸለያል። ይክፉም ይበጁም ይመርባቸውም ይክፋባቸውም ለእነሱ ለነሱ ስንጸልይ እንኳንስ ቀን አስበው ጠማማ ሐሳብ ቢያስቡ እንኳን ቀን እንዲያስቡ እግዚአብሔር ይረዳቸዋል። በእኛ ልቅ ሰው መውነቱ ማለት አባት ማብቀል የምትችሉት እናንተ ናችሁ፣ አባት ማምከን የምትችሉም እናንተ ናችሁ። ካልጸለየ እናንተ የለበሳችሁት አፈር ነው ያለ፣ ሌላ የለንም እኛ እኮ ከሰማይ የወረደ ስጋ የለንም። ልብሱ ሸፈነን እኮ እንጂ የእናንተው ስጋ ነው ያለ ተሳዳቢ መሆን በማንም አይጠቅም። በእውነት አላችሁ የላችሁም? እስቲ በሞቴ ገመና ሸፍኑና እግዚአብሔርን ፈትኑት። የአባቶችን ገመን አንድ ተደጋጋሚ በየቦታው የምተርከው አንድ ታሪክ አለ። ግን ኃጢአት ፍቀዱልን፣ እንዲሁ ለኃጢአታችን ጠበቃ ቁሙልን እያልኩ አይደለም። ቢያንስ ግን ዝም በሉና ዕድሜ ለንስሐ እንዲሰጠን ጸልዩ። እናንተም እግዚአብሔር እንዲሁ አላችሁ። ያን ታሪክ ልድገመው አትቆጡኝም። የሰማችሁኝ ታገሱ፣ ያልሰማችሁኝ ስሙኝ። እንግዲህ ማለት ነው እና አንድ ባይታዊ ነበረ። ያ ባይታዊ አረፈና እንደሱ ያለ ንጹሕ ባይታዊ ተካ። ይሄኛው ጀማሪው ባይታዊ ከተማ ሄደ። ንጉሱና ንግስቲቱ ድግስ ጠርተውት እዚያ ቤት ሄደ። ቤተ መንግስት ሄደ። ቤተ መንግስት ሄደና ሲያበቃ በላ ጠጣ። ባይኑ ሴት አይቶ አያውቅ። እንደዚህ አድርጎ በልቶ ጠጥቶ ማያውቅ። በልቶ ጠጥቶ በሎ አባ በጸሎት ይጸልዩ ብለው ሃይችተኙና ይጸልዩ ብለው ትቶት፣ ንጉሱም ቤተመንግስቱ ገባ፣ ንግስቲቱም ከራሷ ክፍል ገባች፣ ሌላውም እንደዚያው። ሌሊት ተነስቶ ከንግስቲቱ ሄደ ለክፋት ማለት ነው። ተሰናክሎ እድሜ ዘመኑም በንጽህና የሚኖረው ባይታዊ ነው። ታው ይተዋባ ሰይጣን አሳስቶት እንጂ ነው እንጂ ንጹህ መነኩሴ እንደሆኑ አውቃለሁ። ስለዚህ ይጸልዩና ይታገሉት አለቻቸው። እዲያ ጸሎት ከኛ በላይኛ ደሞ አንቺ ጸሎት ልታስተምሪ ነው ብለው ክፋት እንድትሰራ ያስገድዷታል። ንግስቲቱ ጮኸች። ወታደሮች በሙሉ መጡ። ንጉሱም መጣ። ምኑ ነች ነው አባም መፊቱ አቁመዋል። ምኑ ነች ነው የጮኸሽው አሏት። እኒ መነኩስ የሚጸልዩ ጸሎት ሲጸልዩ ካፋቸው የሚወጣው ብርሃን አስደንግጦ ኛለች። እንደዚያ ስትል ምን አሉ፣ አባ እርር ብሎ አለቀሱ። ኧረ እኔስ በሱ አይደለም ባህ እዚያ ዋላ ምናሉ። ንጉሱም ንጉሱም ወታደሮችም አባቴ በረከቶች ድረስን እያሉ ፎጣቸውን ሁሉ ቀሚሳቸውን እየዳሰሱ በሙሉ እንደ እምነታቸው በረከት ተቀበሉ። አባም እንዲህ አረገ። ገመን ያን የሸፍንልኝ አምላክ ብለው አለቀሱ። ወስደው ከገዳማ ንግስቲቱም ንጉሱም አድርሰው ንግስቲቱ በምስጢር እንደዚህ የሆንከው ክፉ ሰው ስለ ሆንክ ሳይሆን ቀንጥሎህ ነው አይተኸው ወደማታውቀው ከተማ ገብተህ ነው። አይዞህ አባቴ በርታ። እንግዲህ ወደዚህ ከተማ አትምጣ፣ ስንቅህን እዚያው እንልክልሃለን ብለው ከተማ እዚያው ገዳም አስቀምጠው ክንፍ አውጥቶ እስከሚሰወር ድረስ አደረሱት። ማለት ገመና ብንሸፍን እኮ ብዙ አባቶቻችን ለክብር እናበቃቸው ነበር። ግን ተመልከቱ የወደቀን አጥር ማንም ይገፋዋል ይባላል? አንድ ቀን ከተሳሳትን ሰይጣን ነው የምንመስለው። በጣም ትልቅ ትምህርት ነው። እንግዲህ አባታችን ሁሉ አይቀሩም ይዣቸው ነው የምመጣው። ከዚያ በፊትም ተናግሬዋለሁ። አሁን ወደ መጨረሻው ቪዲዮ ነው የምንሄደው። የመጨረሻው ቪዲዮ ምርቃት ነው። ተመረቃችሁ ነው የምትሄዱት። የሚመረቀን ሰው ደግሞ እጅግ ትልቅ ሰው ናቸው። ተመረቃችሁ፣ አሜን ብላችሁ መረቃትን ተቀበላችሁን፣ የምንለያየው ማለት ነው። አሁን ወደ መረቃቱ እንሄድ። እመቤቴን ትጠብቃችሁ፣ በሰላም ተመለሱ፣ እዛ ቤት ይጠብቃችሁ። ሰላም ይጫን፣ አገራችን ሰላም ይጫን። እንግዲህ አሜን እንዳላችሁ እርግጠኛ ነኝ። የዛሬው ቪዲዋችን ይህንን ይመስላል። እንደተማራችሁበትም እርግጠኛ ነኝ። ከዚህ ቀደም ደግሞ በአንድ ክለብ ውስጥ የማርያም ዝክር ብዬ አሳይቻችሁ ነበር እና አንዳንዶቻችሁ ተቆጥታችሁ ነበረ። አንዳንዶቻችሁ ደግሞ የውስጥን የሚያውቀው እግዚአብሔር ነው ስትሉ ነበር እና የኔን አስቴት በዛውን ጊዜ ሰምታችሁታል ያን ቪዲዮ ከተለቀቀ በኋላ አንድ እዛው የምሰራ ልጅ ነኝ የቤቱ ባለቤት ማርያምን ስለሚዘክር ነው ብሎ አስቀምጦልናል ማለት ነው። ዝርዝር ነገር እንዲነግረኝ ጠይቄዋለሁ፣ አልመለሰልኝም። አዲስ ነገር ካለም እነግራችኋለሁ። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለድምጼ እጅግ እጅግ ይቅርታ ጠይቃለሁ። ጉንፋን ይዞኝ ነው እና በቀጣይ ቪዲዮ እንግዲህ ይለቀኛል ብዬ አስባለሁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ፣ መልካሙን ሁሉ መኝላችኋለሁ። አመሰግናለሁ። ሽንስትራድንግ ሽንስትራ ማርያም